ስንት ልብስ አለሽ? ብዙ ጨርቅ ነው ያለ፣ ብዙ ጨርቅ ነው ያለሽ። ጆሊ ኪድስ ለአንቺም የልብስ ስጦታ ልኮልሻል። ማነች ብታይሽ አእምሮ ብታይ

ተሪ ጥቅሙ ምንድን ነው ግን? ጉልበት መሳብ ጥቅሙ የማያለው ሎ ብያቻል ታይቅሽ ነው ቅዱስ ደህና ነው? ሰነፍ ገበሬ በያት ሰነፍ ገበሬ በሰኔ ይሞታል። ሁለት ሺህ ብር ተሸልመሻል። እንኳን ደስ ያለሽ። ሌላ ጥያቄ በያት ሰላም ባያቸው፣ እዚህ ቤተሰቦች እታታይ ጋር ትገናኛላችሁ። አልሰማሁሽም። ስ ቢና እናወራለን

ጸበሌ? የሄድሽው ለምንድን ነው? አሞኝ። ምን ይሽል? ሆዴን። እንዴት ያደርግሻል? እንዴት ያደርገኝ። መድኃኒቱ ከምንድን ነው የሚሰራው? ከቅጠሉ። ከቅጠል። ልክ ነሽ። መድኃኒት ከእጽዋት ነው የሚሰራው። እጽዋትን ማነው የፈጠረው? እግዚአብሔር። እግዚአብሔር። ጸበል የሰጠን ማን ነው? እግዚአብሔር። እግዚአብሔር አንድ ሰው ጸበል እየተጠመቀ መድኃኒት ቢወስድ ምን ችግር አለው? ምንም ችግር። አንዳንድ ሰዎች ግን ጸበል እየተጠመቁ መድኃኒት መውሰድ ጥሩ አይደለም ይላሉ። ለምንድን ነው? ያው ቆኖ እንደዚህ የሚሉ እንጂ ሁለቱም ቢሆን ይወጣል። ተሳስተው ነው ተሳስተው ነው። እዬ፣ ደግሞ የሆነ ነገር ተቀብቻለሁ። ለከል ከንፈርሽን ማን የቀባሽ? ያቺ እንዲሽ ፈላ። በቃ አሁን ከንፈርሽ ይወልቃል። ስሙን አላውቀው ብዬ ነው እንጂ ነግሩ ነው። ቻፕስቲክ ነው ላፕስቲክ ወይ? እናቴ አህ እናቴ ነጥላጫ ማንጭልኝ በራሱ ምቆኛት በቃ እናቴ ቦስ ያናታራን ግልኝ ወደ አዲስ አበባ ስትመጪ በምንድን የመጣሽው? በአየር ክንፍ አውጥተሽ ትልቁን አየር አታውቀውም? ኧረ እኔ አላውቀውም። ያስደስታል ውስጡ ከዚህ ከዚህ ላይ ቀበቶ እ አውሮፕላን ውስጥ በጣም ደስ ያለሽ ቀበቶ ነው። ምግብስ ምግቡ የሚጥመለን ያስፈራል አየሩ ቀበቶ ባታደረግበት እኮ ይፈጠፍጣል ሰው ማ ያርጓል እኛማ አርገናል ስንት ቀን ይልሻል በአየር ሚስትን ብቻ አንዴ ብቻ ከቦሌ መጣሽ ነው እንጂ የምትመስ ከባህርዳር የመጣሽ አለ የምትመስ ከባህርዳር የመጣ ክላ ክላ